ዲሎ ፕሪንሲፕልን ያከበረው መሆን አለበት። በጣም ቀላል መሆን የለበት። ትምህርት ቤት በምንማረው እንግሊዝኛ እና በአርባ ሀምሳ ደቂቃ ፔሪድ ብቻ መወሰን ነው። ከመናገራችን እና ቋንቋውን ፕራክቲስ ከማድረጋችን በፊት ፍጹም እስክንሆን ወይም ደግሞ ፐርፌክት እስከምንሆን መጠበቅ። ሶስተኛው ደግሞ ከማይመጥነን ሌቭል መጀመር። ስራ ምናምን አመት ሃያ ምናምን አመት ሊሆን ይችላል። ትምህርት ቤት እንግሊዘኛን ተምራችኋል፣ ግን ሪል ላይፍ ላይ ቋንቋውን ለመጠቀም ስትፈልጉ ትንተባተባላችሁ፣ ትኮላተፋላችሁ፣ ትኮላ እንደ ልባችሁ መናገር አችሉም። እንደዛ አይነት ሰዎች ከሆናችሁ ይሄ ቪዲዮ ለእናንተ ነው። ምክንያቱም በዚህ ቪዲዮ የምናየው ምንድን ነው ሰዎች እንግሊዘኛን ለመማር ሲሞክሩ በጣም ኮመንዲ የሚሳሳታቸውን አምስት ጥፋቶች ነው ማለት ነው። እንደ ልባችሁ እንግሊዘኛ መናገር ማችል ከሆነ ምናልባት አንዱን ወይም ደግሞ አምስቱንም ጥፋቶች እየሰራችሁ ሊሆን ስለሚችል ነው ማለት ነው። ወደ መጀመሪያው ምክንያትን የመጀመሪያው ምክንያት ትምህርት ቤት የምንማረው እንግሊዝኛ አለ አይደል፣ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ከኪንደር ጋር ተጀምሮ ሊሆን ይችላል የምንማረው እንግሊዝኛ ላይ ዲፔንድ ማድረግ ነው። ግን እውነቱን ለመናገር እሱ ላይ ዲፔንድ የምታደርጉ ከሆነ እንግሊዝኛ መቼም መቼም መናገር አችሉም። ትምህርት ቤት የሚያስተምሩን ደረቅ ግራመርን ቮካብላሪ መሸምደር ነው እና ቋንቋን በደንብ ፍሉንት ሊያቀላትፈው የሚናገሩ ሰዎችን አስተውላችሁ ከሆነ ሰቃዮች ሁላ አይደሉም ማትና ፊዚክስ የሚሰቅሉ ልጆች አይደሉም ወይ ደግሞ ኢቨን እንግሊዝኛን ራሱ ኤግዛምና ፋይናል ኤግዛም ላይ የሚሰቅሉ ልጆች አይደሉም፣ ውጭ ላይ በደንብ አቀላጥፎ መናገር የሚችሉት ምክንያቱም ፈተናን ለመድፈንና ቋንቋውን ለመጠቀም የሚያስፈልገው ስኪል የተለያየ ስለሆነ ነው። ሁለተኛው ደግሞ እንግሊዝኛን ለመናገር ፐርፌክት መሆን ያለበት ወይ ደግሞ ፍጹም መሆን ያለበት ይመስሏል እና ያ ማለት በፐርፌክት ግራመር በፐርፌክት ፕሮናንሴሽን አክሰንት ቮካብላሪ መጠቀም ያለበት ይመስሏል። ግን እንደውም ይሄ ማቀላጠፍ ወይም ደግሞ መናገር የሚባለው ስቴጅ ላይ ለመድረስ ለመንገዳገድ፣ ለመኮላጠፍ፣ ቋንቋውን ስብርብር ለማድረግ ዊሊንግ መሆን አለበት። በጣም በፍጥነት የሚናገሩ ሰዎች አስተውላችሁ ከሆነ ስለስተታቸው የማይጨነቁ ሰዎች ናቸው እና ህፃናትም በጣም በፍጥነት የሚለምዱት ለዛ ነው። ፕራክቲስ ይፈልጋል፣ መናገር ይፈልጋል። ሶስት ዓመት ልጅ አማርኛን ስለተኮላተፈ ለምን ተኮላተፈ ብላችሁ አትሱቁበትም አትሳለቁበትም፣ አይደል? መጀመሪያም እንደውም የምንሳለቀው ራሳችን ላይ እንደውም ራሳችንን ኮንፊደንሱም አይኖረንም። እና ሲጀመር ራሳችን ማወዳደር ያለብን ከእድሜ ኩያችን ጋር ሳይሆን ከቋንቋ ኩያችን ጋር ነው። ቢካዝ አንዳንዴ ራሳችን ኮምፔር የምናደርገውን ነገር ራሱ አናቅም። እና የሆነ ሀ ዓመታችን ስለሆነ ሀ ዓመት የሆነ ሰው ዚስ ሌቭል መሆን አለበት እንግሊዝኛ ብለን ያስቀመጥነው ነገር ይኖራል እና ግን እውነታው ምንድን ነው? ያንን የመኮላተፈያ ስቴጅ በየትኛውም በኩል ሀያ ዓመታችንም ሆነ አርባ ዓመታችን መዝለል አንችልም። ሶ ይሄ ፍሉዌንሲ ደረጃ ላይ መድረስ ካለብን ያቺን የመንገዳገጃ ና የመኮላተፊያ ስቴጅ ማለፍ አለብን እና ያ ማለት ደግሞ ከስህተታችን ጋር ኮንፎርተብል መሆን አለብን እና ምን ልላችሁ ፈልጌ ነው ይገባኛል። ማንም ሰው እንዲስቅበት እንዲሳለቅበት ሞኝ ሆኖ መታየት የሚፈልግ ማንም ሰው የለም። ግን ሁሉም ሰው እንኳን ባይሆን የሆነ ሰው ይኖራል፣ ቤት ውስጥ የሚሆን ጓደኛ የሚሆን የሆነ ሰው ይኖራል፣ ለእድገታችን ቦታ ያለው ኤንድ በስህተታችን እንድናፍር የማያደርገን ሰው። ምናልባት እነሱም ከኛ ጋር ቋንቋ ለማጆች ሊሆን ይችላሉ ወይም ደግሞ ከኛ ከፍ ያለ ሌቭል ላይ ያሉ ሰዎች ሊሆን ይችላሉ። እና ለማጆች ከሆኑ ሰየው የቋንቋ ጓደኛ አገኘ ማለት ነው። አብረን ለመለማመድ እና ለመመላለስ እንትን ይኖረናል ካልሆነ ግን እና እነሱ ከኛ አድቫንስድ ስቴት ሌቭል ላይ ከሆኑ ያሉት እንደውም እንዲያስተካክሉን ፕራክቲስ ለማድረግ እድል ይሰጠናል። ሶ ምን ልላችሁ ፈልጌ ነው። በዛም ሆነ በዚህ ኢቨን አብረን የምንለማመደው ሰው ከሌለ ምን ማድረግ እንችላለን? ጀስት ብቻችንን ራሳችን ሪከርድ ማድረግ፣ ቪዲዮ መቅረጽ፣ ኦዲዮ መቅረጽ፣ ጆርናል ማድረግ፣ መጽሐፍ ብቻ፣ በአንድም በሌላ መልኩ ይሄንን ቋንቋውን ለመሰባበር ለራሳችን እድል መስጠት አለብን ልላችሁ ፈልጌ ነው። እና ፐርፌክት እስከምንሆን አለመጠበቅ ነው። ሁለተኛው ስህተት እና ከክስተት ጋር ኮምፈርታብል መሆን ነው ላቸው የፈለግኩት። ሶስተኛው ደግሞ እና በጣም ብዙ ሰው ደግሞ የሚሳሳት ሀምሳ ፐርሰንቱ ላይ ብቻ ፎከስ ማድረግ፣ ያ ማለት ማንበብና መስማት ላይ ፎከስ ማድረግ ኢንፑት አለ፣ ግን ደግሞ አውትፑት አናደርግም። ያ ማለት ለመጻፍና ለመናገር እድል አንሰጥም ለራሳችን። እና ይህ ማለት ደግሞ የሆነ ቦታ የምትፈልጉት ቦታ ላይ ሳደርሱ መሀል ላይ ግማሹን መንገድ ሄዳችሁ ወራጅ አለ እንደ ማለት ነው። ሌላውን ሀምሳ ፐርሰንት እየሰራችሁታለም። ያ ደግሞ የምትፈልጉት ቦታ ያደርሳችሁም፣ የምትፈልጉበት እንግሊዝኛ ሌቪል ላይ ያደርሳችሁም። አይምሮችን የፈለገ ብናነብ ኮንሱም ብናደርግ እንግሊዘኛ ኮንተንት ብናይ እንግሊዝኛ ፊልሞችን ብናይ ስቲል ፕራክቲስ ማናደርግ ከሆነ ስትረግል እናደርጋለን። ምክንያቱም ሲጀመር አይምሮችን የሚሰራበትን መንገድ ማወቅ ያስፈልጋል። መረጃ ስናስገባና ኢንፑት ስናስገባ አይምሮችን ሴቭ የሚያደርግበት መደርደሪያዎችና ክፍሎች አሉት እና ማጎሪያ ክፍሎች አሉት። የሆነ የማይፈልገውን ወይም ደግሞ ማንጠቀምበትን ነገር የሚያግሩበት ክፍል አለ። ሶ የትኛውን ነው ቅርብ ማስቀመጥ ያለብኝ የትኛውን ነው የሆነ ቦታ መሸጎጥ ያለብኝ የሚለውን ነገር የሚወስነው በምንጠቀምበት ልክ ነው። ያ ማለት የምንጽፍበት ከሆነ እና የምናወራበት ከሆነ አክቲቭሊ እራሳችንን ለማውጣት ያንን መረጃ ለማውጣት የምናስገድደው ከሆነ ኦኬ፣ ይሄ ነገር ያስፈልጋል ማለት ነው፣ ይሄ ነገር ኢትስ ኢምፖርታንት ማለት ነው ብሎ ልክ አሁን ለምሳሌ ብዙ ጊዜ ስንወጣ የምናደርገውን ጃኬት ቅርብ ቦታ ነው የምንሰቅለው፣ ሁልጊዜ ስንወጣም ስንገባ የምናይበት ቦታ አይደለም። የምንወደውን ጃኬት የት እንዳለ አይጠፋብንም። ግን የማንጠቀመውን ላይክ የሆነ ጊዜ የወረወርነውን ጃኬት ከሆነ ግን የሆነ ቦታ ቁም ሳጥን ውስጥ ተወሽቋል የት እንዳለ የማናስታውሰውም፣ ስንፈልግም አናገኘውም። ማናገኘውም አይምራችንም ልክ እንደዛ ነው እና ኮንሲውም አድርጋችሁ የማትጠቀሙበት ከሆነ ይሄ ነገር ብዙም አስፈላጊ ነገር አይደለም ማለት ብሎ የሆነ ቦታ ያጉረዋል እና ስንፈልገው አናገኘውም። ያኔ ነው አፌ ላይ እኮ ነው በቃ ይህን ነገር ማለት ፈልጌ አውቃለው እኮ ምናምን ልክ ስንሰማው ትዝ ይለናል። ስናየው፣ ስናነበው፣ ስንሰማው የምናውቀው ነው ይመስለን እና ያታልለናል ግን የሆነ ቦታ ደግሞ ለመጠቀም ስንፈልግ ለማውራት ስንፈልግ ላይክ የት ብን ብሎ ይጠፋል። የት ከየት የት እንደተደበቀውላ ግራ ይገባናል እና እሱ የሚሆነው እንዴት ነው እራሳችንን ለአይምሯችን ስላልነገር ነው እና ኦኬ፣ ይሄ ነገር ያስፈልጋል የሚለውን ሲግናል ስላልሰጠ ነው። እንዴት ነው ያንን የምናደርገው? ያነበባችሁትን ያያችሁትን ፊልም ሊሆን ይችላል መመንዘር አለበት ከአይምሯችሁ ሰምሃው በሆነ መንገድ መውጣት አለበት እና ሀው ዩ ጆርናል በማድረግ ሊሆን ይችላል። ለምትወዱት የሆነ ማትልኩት መፖሰት አይጠበቅባችሁም ወይም ደግሞ የሆነ ነገር ላይ እንትን ማለት አይጠበቅባችሁም። ጀስት መጻፍ ለዛ ሰው ላታሳዩት ትችላላችሁ። ወይም ደግሞ ቀኑላችሁን መመዝገብ በእንግሊዝኛ፣ ይሄን ይሄ አደረክ ወይም አይ ድድስ ምናምን እያላችሁ የፈለገ ሳትጨነቁ፣ ስለምትሰሩት ሚስቴክ፣ ስለምትሰሩት ግራመር፣ ስለ ህጉ ሳትጨነቁ ዝም ብላችሁ የቀኑላችሁን ኢቭን አምስት ደቂቃ ሊሆን ይችላል ጀስት መመዝገብ ጆርናል ማድረግ ከዛ ደግሞ ራሳችሁን እንት ማለት ሪከርድ ማድረግ፣ ፊልሞችን ስታዩ ራሱ ዝም ብሎ ፓሲቭሊ ኮንሱም ከማድረግ ይልቅ ሻዶ ማድረግ። ሻዶ ምንድን ነው? በዲቴይል ወይ ቀጣ ቪዲዮ ሰራላችኋለሁ። እኔ እንግሊዘኛ ማስተምራት የሆነች ልጅ አለች። የእሷም ችግር ምናልባት ከአብዛኞቻችሁ ጋር ተመሳሳይ ነው። ትችላለች። ዩኒቨርሲቲ ተማሪ ናት። በጣም ጥሩ ውጤት አላት። ኤግዛም ላይ ስኮር ታደረጋለች በደንብ ግን ከፎሪነሮች ጋር ወይም ደግሞ ከ ቋንቋ መጠቀም ያለባት ሲቹዌሽን ሲፈጠር ግን በቃ ሺ ስትራግልስ እና ፍሪዝ ነው የምታደርገው። ለእሷ የምጠቀማቸው ማቴሪያሎች አሉኝ። ቋንቋውን ለመጠቀም ኢንከሬጅ የሚያደርጉ ማቴሪያሎች አሉ እና ኢፍ ዩ አር ኢንትረስትድ ሌሚ ነው እንደ ኮመንትስ እና በቴሌግራም ይሆን የሆነ ሚንት ፈልጋለሁ። ጀስት እነሱ ማቴሪያሎች ለእናንተ ሼር የማደርግበት ማለት ነው። ሌላው ደግሞ ብዙ ሰዎች ይሳሳታሉ ብዬ የማስበው ደግሞ ከምንሰራው ስራ ጋር የማይመጣጠን ወይም ደግሞ የተጋነነ ውጤት መጠበቅ። ቪዲዮዎች ላይ ያያችሁት ሊሆን ይችላል፣ የሆነ ሰው ብሏችሁ ሊሆን ይችላል፣ ወይ ደግሞ ለራሳችሁ ያስቀመጣችሁት ኤክስፔክቴሽን ሊሆን ይችላል። በስድስት ወር፣ በአንድ አመት ይህንን ቋንቋ ፐርፌክት ሊሆን ይችላል ምናም ብላችሁ ታስቀምጣላችሁ። ኢት ዶዝ ወርክ ለአንዳንድ ሰዎች ሊሆን ይችላል፣ በሶስት ወርም ሊችሉ ይችላሉ። ቋንቋ ግን ለአብዛኛዎቻችን ሪያሊስቲክ እንደዛ አይደለም፣ እና ሞሮፍ ከእናንተ የሚወጣው ኤፈርት ላይ ፎከስ ማድረግ ነው። ዲስአፖይንትድ ትሆናላችሁ፣ እና ዲስአፖይንትድ ስትሆን ደግሞ ዲስከሬጅ ያደርጋችኋል፣ የምትፈልጉት ቦታ ላይ ሳትደርሱ ባይ ዘ ዌይ ኢቭን ላይክ እናውራ ከተባለ እውነት ለመናገር ልጅ እኮ ማውራት የሚጀምረው በጣም ፍሌንቶ ነው እኮ ማውራት የሚጀምሩት ወደ አምስት ዓመት ምናምን አካባቢ ነው አይደል? የመጀመሪያው ሁለት ዓመት እኮ ምንም አይናገሩም። ያ ማለት ጀስ ፓሲቪሊ በጣም ኮንሲውም እያደረጉ ነው። በጣም በቃ እንደ ስፖንጅ መጠጥ እያደረጉ ነው። በጣም ሶክ እያረጉት ነው። ከዛ በኋላ ከሁለት ዓመት ምናምን በኋላ ነው የሆኑ ፍሬዞችን የሆኑ ቃላቶችን፣ ያም ደግሞ እንደኛ ቁጭ ብለው ክላስሩም ምናምን ቁጭ ብለው የተማሩት ነገር አይደለም። ጀስት ፉል ታይም ነው በቃ ከተነሱበት ጀምሮ እስከሚተኙ ድረስ አፍ መፍቻ ቋንቋቸውን ተማሪዎች ናቸው ጀስት እንደኛ ቁጭ ብለው እኛ ትምህርት ቤት ሄደን 50 ደቂቃ 40 ደቂቃ የምንማራትን ከዛ በኋላ ወተን ማንጠቀምበትን እሷን ቆጥረን 12 ዓመት ምናምን እንግሊዘኛ ተምሬለሁ ለምንድን ነው የማልችለው ብለን ራሳችንን ትንወቅስ ምናምን አያለው እና ከምታስገቡት ኢፈርት ጋር የሚመጣጠን ቢያንስ አት ሊስት የሚመጣጠን ኤክስፔክቴሽን ይኑሯችሁ አንዳንዴ ደግሞ ምን አያለው በቃ የሆነ ጊዜ ሁለት ሳምንት ምናምን ነገር በቃ ለማድማት ምናምን ይሞክሩና ከዛ በኋላ ከነመፈጠሩ መፈጠሩ እርስ ታርገውት የሆነ ቦታ እንትን ይሉታልና፣ እንደውም እንደዛ ከማድረግ ይልቅ ይሄ የወረት አይነት ጥናት ቋንቋ ለመልመድ የሚጠቅ፣ እንደውም ከዛ ይልቅ ዩ ኖው ዋት ወርክስ በየቀኑ አምስት ደቂቃ በየቀኑ ከአምስት እስከ አስር ደቂቃ አክቲቭ ሪኮል የሚባለውን ቴክኒክ ተጠቅማችሁ ኮሚት ብታደርጉ፣ እንደውም ዩል ሲ ፕሮግረስ። እንደውም በዛ መንገድ ጀስት ኮንሲስተንሲ ይፈልጋል። ኢትስ ኖት የሆነ ማጂክ ነገር አይደለም፣ ቋንቋ ኢት ቴክስ ኤፈርት፣ ኢት ቴክስ ታይም፣ ኢት ቴክስ ኤነርጂ እና እሱን ነገር ኮንሲደር አድርጋችሁ ለዛ ኮሪስፖንድ የሚያደርግ ኤክስፔክቴሽን ለራሳችሁ አስቀምጡ ልላችሁ ፈልጌ ነው። ሌላው ደግሞ በጣም በጣም ቲስ ይስ ሪሊ ሪሊ ኢምፖርታንት፣ ቋንቋ ወይም ደግሞ እንግሊዝኛ ራሱን ለማስተማር የሚመርጠው ማቴሪያል የማይመጥነውን ሌቭል ነው፣ ወይ በጣም ቀላል ይሆናል፣ ወይ በጣም ከባድ ይሆናል። እና ሁለቱም ደግሞ ኢት ዶዝንት ወርክ፣ ሁለቱም አይሰራም። ሶ በጣም ቀላል ከሆነ ቻሌንጅ አያደርጋችሁም። አይምሯችሁ ይደብሯል። አይምሯችሁ ሲደብረው ደግሞ የሆነ ዲስትራክሽን ነው የሚፈልገው። ግን ደግሞ በጣም ከከበደ ደግሞ ኦቨርዌልም ያደርገናል፣ በጣም ያስፈራናል። ኢቨን ሞራሉ ራሱ ሞቲቬሽኑ ራሱ አይኖራችሁም። ሰበብ ትፈልጋላችሁ፣ በቃ ያንን ነገር ላለማጥናት ወይም ደግሞ አቮይድ ለማድረግ እና የሆነ በጣም ኢንቲሚዴት ያደርጋችኋል ምናምን ምናምን ነገር። ይሄ ዘ ጎልዲ ሎክ ፕሪንሲፕል የሚባል ነገር አለ። ብዙ ጊዜ አዲስ ነገር የሆነ ሴፍ ዞን ያስፈልገናል። ለምሳሌ ሪከመንድ የሚደረገው ለምሳሌ እንግሊዘኛ ለመማር መጽሐፍ እያነበብን ከሆነ ከ80 እስከ 90 ፐርሰንቱ የምንረዳው መሆን አለበት፣ የምናውቀው መሆን አለበት እና ግን ደግሞ መቶ ፐርሰንቱ የምናውቀው መሆን የለበትም። ከ10 እስከ 20 ፐርሰንት ለአዲስ ነገር ለመማር ራሳችን ቻሌንጅ ለማድረግ ዲስከቨር ለማድረግ መተው አለበት። 80 ፐርሰንት ግን የሆነ በጣም እንዳንስተላችንና አይምሯችን እንዳይበዛበት 80 የተወሰነ የምናቀሙ ሆን አለበት። ይህንን ፕሪንስፕል ያሟላ ሲሆን ነው የመማር ፕሮሰሱ በጣም ኢፌክቲቭ የሚሆነው ማለት ነው። እንግሊዘኛ ማወቅን የሆነ ራሳችሁን የምትመዝኑበት የሆነ መስፈሪያ ምናምን ነገር አታርጉት ማለት አይኖ ይኖ ሃይስኩል ሆነን በተለይ ደግሞ የክፍለ ሀገር ልጆች ሆናችሁ ወደ አዲስ አበባ ሙቭ ካረጋችሁ ወይ ደግሞ ዩኒቨርሲቲ ስትገቡና ሌላ እንግሊዝኛ ሜይ ቢ ከእናንተ በላይ ፍሉዬንት የሆኑ ሰዎችን ስታገኙ ጀስ ቢሎንግ ለማድረግ ቦታውን ለመመጠን፣ ወይ ደግሞ ከልጆች ጋር ኩል ሆኖ ለመታየት ምናምን እንግሊዝኛን በጣም በቃ ፍሉዬንት ሆኖ መናገር ቅድመ ሁኔታ የሚመስላችሁ ሰዎች ትኖራላችሁ ካ። እኔ እራሴም ኤክስፒሪየንስ ያደረኩት ነገር ስለሆነ ነው። ግን በፍፁም በፍጹም ራሳችሁን እንግሊዘኛ፣ ጀስት በታሪክ አጋጣሚ የዓለማችን መግባቢያ የሆነ ሌላ ቋንቋ ነው እንግሊዘኛ። ብታውቁ የስ አድቫንቴጅ አለው ማይ ካድ ኤንድ ብታውቁ በጣም ሪከመንድ አረጋችኋለው። ምክንያቱም ትስ በቃ ኤቭሪቲንግ በእንግሊዘኛ በቃ ማታገኙት፣ ኢቨን አሁን ኤ አይ አለ፣ ቻርጂፒቲ አለ። እንግሊዘኛ ማይችል ሰው እኔ እንጃ፣ እንግዲህ ከአለም በጣም የሆነ የሆነ ውድድር ላይ በጣም አለም እየሄደበት ካለበት ፍጥነት በጣም ብዙ ኪሎ ሜትሮችን ወደ ኋላ ርቆ እንደመጀመር ነው። ቢካዝ ብዙ የሚያመልጧችሁ ቱሎች አሉ፣ ብዙ የሚያመልጣችሁ መረጃዎች አሉ ግን ደግሞ ያ ማለት ኢስ ጀስት አናዘር ቋንቋ አት ኤንድ ኦፍ ዘ ዴይ ማለት ነው፣ እንጂ ራሳችሁን የምትመስኑበት መስፈሪያ እንዳታደርጉት። አሉን ነው ብቻ፣ እንዴት እንደምናገረው አላውቅም። ብቻ የማውራው ነገር የሚገባቸው ሰዎች ትኖራላችሁ ብዬ አስባለሁ። እና ጀስት እንደዛ ትሬት አርጋችሁት ጀስት ለመማር ሞክሩ። አይገስ እዚህ ጋር ቪዲዮ እንዳይበዛ እና እንዳይንዛዛ እዚህ ጋር እንቋጨው ብዬ አስባለሁ። ሶ ዛሬ ምናወራል እንግሊዘኛ ለማውራት ብዙ ሰዎች የሚሳሳታቸው ስህተቶች፣ የመጀመሪያው ስህተት ትምህርት ቤት በምንማረው እንግሊዘኛና በአርባ ሃምሳ ደቂቃ ፔሪድ ብቻ መወሰን። ሁለተኛው ከመናገራችንና ቋንቋን ፕራክቲስ ከማድረጋችን በፊት ፍጹም እስክንሆን ወይም ደግሞ ፐርፌክት እስከምንሆን መጠበቅ፣ ስህተትን መፍራት። ሶስተኛውን ምናየን በጣም ከኢፈርታችን ጋር የማይገናኝ እና የተጋነነ ውጤት መጠበቅ። አራተኛው ደግሞ ከማይመጥነን ሌቭል መጀመር ዘ ጎልዲሎክስ ፕሪንሲፕልን ያከበረ መሆን አለበት። በጣም ቀላል መሆን የለበትም፣ በጣም ከባድ መሆን የለበትም። ከዛ ደግሞ አምስተኛው ደግሞ ለንግግርና ለመጻፍ ለራሳችን በቂ ድል መስጠት ከፓሲቭ ይልቅ አክቲቭ ሪኮልን በደንብ መጠቀም። ያ ማለት ደግሞ መጻፍና መናገርን ለሱ እድል መስጠት። ከዛ ደግሞ እራሳችሁን እንግሊዝኛ ማወቅን እራሳችሁን የምትመዝኑበት መስፈርት እንዳታደርጉት። አይገስ ይህንን ይመስላል የዛሬ ቪዲዮ። ምንም ሳትከፍሉ ምንም ነገር ሳታወጡ በሁለት ሰከንድ ውስጥ እኔ ሰፖርት ማድረግ የምትፈልጉ ሰዎች ጀስት ሰብስክራይብ አድርጉና ከምታስቡት በላይ ያግዘኛል እና ደግሞ ኦልሬዲ ቤተሰቦች የሆናችሁ ሰዎች በጣም በጣም ነው የማመሰግነው። በቀጣይ ቪዲዮ ደግሞ ከዚህም ተነስታችሁ እንድሰራላችሁ የምትፈልጉት ቪዲዮ ካለ እና ጥያቄዎች ካላችሁ ሌት ሚ ኖው ኢን ዘ ኮሜንት። በቀጣይ ሳምንት እንገናኛለን። እወዳችኋለሁ። ባይ ባይ።